ይሰማሉ። አንቺ ብቻ ስህተት እንዳትናገሪ ይሰማሉ። ልንገርሽ ኒው እንዲያዳምጡኛ እንደዚህ ከማውራት በፊት ነ ቀጠሮ ይዛችሁ እነሱን አምጥታችሁ ፍጽ የሚሆን ቱክ የሚሆን አንድ ሰው እዚህ ጋር አስቀምጣችሁ ገስትላ ይሄን ጭንቀታችን፣ ይሄን ሀሳባችን እስቲ እንዲገባችሁ ለምን አታረጉ? እዚህ ጋር የምታወሮቹ ሰዎች አላችሁ ወይም ፍጽይ ወይም ብሩክ መጥቶ እዚ ላይፍላ ላ በቃ ያዳምጡ። እስቲ ውስጣችን፣ ሀሳባችን፣ ጭንቀታችን ቁጭ ብሎ የምታወሩት ንግግር የምትችሉ ሰዎችን አውርታችሁ ይስሙን እስቲ፣ ከዛ መልስ ይስጡን። አሁን እኮ እኛ እዚህ ጋር እናውራለን፣ ታውራላችሁ፣ መልስ የምሰጣችሁ የለም። የእናንተ ጥሩ ነገር እነሱ አይሰሙ እኮ ይህን ታቃላችሁ አደለ? እነሱ የምሰማችው መጥፎ ንግግሮች ይወስዳሉ። መጥፎ ንግግር ነው የምስዱ እንጂ ጥሩ። አሁን እናንተ ሁሉም ያወራችሁ ነገር ነገ አንድ ቪዲዮ አይሰራበት። ይሄን መልክት ሰምቶ ዝም ነው እንደዚህ ከሚሆን አምጥታችሁ ሲገስት ለአንድ ሰው መጥቶ ፍጽ የሚሆን ብሩክ የሚሆን ሀፍት የሚሆን አንድ ሰው መጥቶ እስቲ የኛን ጭንቀት ይረዱን። ምን ሀል ተጨንቀሰብ እስክራብ ዛሬ ጨምሯል ወይ ከእንቅልፋችን ስንነቃ ራሱ ተጨምሯል አልጨመረም ጨምሯል አልጨመረም ወይኔ ዛሬ እንዴት አልጨመረም ለጭ ስቲ ይሄ እኒሰማሉ ወይ እነሱ ኮ በቃ ቪዲዮ ሰላሳ ደቂቃ ሀያ ደቂቃ ቪዲዮ ሰርቶ ሄድ ወደ ራሳቸው ጉዳይ እዚህ ጋር ውድን ስም ይባሉስ ቤተሰብ ምን ቤት ናቸው ቤተሰብ ምዘቀዘቁ ዛሬ ቀን እንዴት እንደዋላ አያቸኋት ዞሮ ዞሮ ብላችሁ ያያችሁ ሰዎች አላችሁ እንዴ ይሄ ነገር መሆን አለበት ሁሌ አንድ አይነት አይሰለቻቸውም ወይ እኛን እሺ፣ እነሱ ራሳቸው አንድ አይነት አይሰለቻቸውም ወይ? እሺ ከተጣሉ ለምን ይመጣሉ? ቪዲዮ ላ ታጣንቷ አደለ? እዛ ችግራቸውን ጨርሰው ወይም ታርቆ ወይም ተለያይተው አይመጡም ወይ? ለምንድነው ውድንስና ውድንስ የሚያባሉት ነው የኔ ጥያቄ። ከዚህ ሁሉ እናንተ ብዙ ነገር አወራችሁ፣ ብዙ ነገር ሰምታችኋል፣ ብዙ ነገር ብላችኋል። እናንተ ጥሩ ነገር አይሰማም አይወሰዱም። ግን መጥፎ ነገር አንድ ሰው መጥፎ ቃል ብናገር አንድ ሰው ሆነ ነገር ብናገር ነገያች ጋር እንደዚህ ተብላችሁ እንደዚህ እንደዚህ አትበሉ ተብሎ ርስ ተደርጎ ቪዲዮ ይሰራበታል ለምን ሚሚ በውስጥ ድምፅ አስቀምጭ ይልሻሉ እየሰማሽኝ ይሆናል በኢንቦክስ ላ ማለት እዚ ጋር አምጥታችሁ አሳባችሁን ጭንቀታችሁን እስቲ ውስጥ ይስማ አንዳንዴ እኮ ብሩክ ገብቶ ላይት ይጫወታል እስቲ ከኛ ጋር ያውሩ ጭንቀት አንዴ ላስ ቆይ አንዴ ላስ ረዳሽ። እኛ ኮ እንቀዳለን ሪከርድ፣ ዝም ብለን ይቀዳል። አንልገባልቀዳል በውስጥ ላከል እሺ፣ ቄቄ ይቀዳል። ይማሹን የው ልጅ እናስተካክላለን ይላሉ። ይሄንን ነገር እዚ ጋር ይሰማል። እናስተካክላለን ይላሉ። ታስተካክሎ አያቸዋል። ያ ሁለት ወር ድረስ እንዴት ነበረ? ሁለት ወር አንቺ እኮ አይተ እኛ እኮ አሁን እዚህ ጋር ዝም ብለን አይደለም እያወራ ነው ያለ ነው ገባሽ አይደለም ዝም ብላቸው አይደለም ሁንኛ መጀመሪያ አዘጋጅተን በውስጥ አውርተን በውስጥ እንትን አድርገን በነገራች ላይ እኛ ራሳችን በውስጥ አውርተኑ የምንመጣበት አለ የምንልክላቸው ሰዎችም አለ እዚህ ጋር መርጠን ኤዲቲንግ አድርገን እንልካለን በውስጥ ነገር ደግሞ እዚህ ጋር ይመለስላቸዋል ወይ ነው ጥያቄ ይላክላቸው ለምንድን ነው እዚህ ጋር የማታመጡ ነው? እኔ ጥያቄ ለምንድን ነው እዚህ ጋር መጥቶ አያዳምጣችሁም? ሰሙ ምን እንደሆነ ታውቂያለሽ? ማስመጣትም ይሄ ምርጥ ጥያቄ ነው። ምን እንደሆነ ታውቂያለሽ? እኛ አላሰብንም፣ ግን ደግሞ እዚህ ጋር የሚወራ ነገር ሁሌ አንድ አይነት አይደብራችሁም? እናንተ ራሱ አይሰለቻችሁ? እሺ አሁን ጠዋትም ታወራላችሁ፣ አሁንም ታወራላችሁ፣ ነገ የሚወራል ከእንትን የሚወራል መልስ የለማ ትርጉም የሌለው ነገር ምንድን ነው እዚህ ጋ? መልስ አይደለም እኮ ይኸውላችሁ። መልስ እኛ መልስ ከእነሱ ፈልገን አይደለም። አሁን እኔ ግልጽ ልንገርሽ፣ መልስ ፈልገን ሳይሆን የየቱ ጋር ስህተት እንደሆነ ሆነ ያውቃሉ እኮ

ይሄ ሁላችሁም ጥያቄ ልጠ ይሄ ጥያቄ ለሁላችሁም ሊሆን ይችላል። ለሁላችሁም ለምን አታመጣም ለምን አታመጡም? የምትሉ ሰዎች ለምን አታመጡም የምትሉት ችግር የለውም፣ እናመጣለን። ችግር የለውም ግን ደግሞ መታገዝ መታገዝ አለበት። ግን ደግሞ ዝም ብለን አይደለም እያወራ ነዋለን ወይም ደግሞ የግድ እዚህ ጋር ምን መሆን አለበት፣ ሀሳብ ምን ማን መሆን አለበት፣ ሀሳቡን እንዴት መቀበል አለባቸው? የምን የዚህ ሀሳብ የኛ አሁን፣ በውስጥ ሚሚ ትደውላለች፣ ሪከርድ ታደርጋለች። የሚሚ ሀሳብ ሚዛናዊ ላይሆን ይችላል። ተግባባን። ያንን ዝም ብለን አይደለም። እዚህ ጋር እኛ የራሳችን እንትን አለ የራሳችን፣ እንደ እነሱ ካሜራ ደብቆ የሚደቅኑት አለ፣ አደለም? ካሜራ ደቅ ነው እራሳችን ካሜራ ደቅነን ሪከርድ አድርገን አቆራርጠን ዝም ብለን እዚህ ጋር እና ፕሮግራም አድርገን ነው የምንመጣ። ስንመጣ ዝም ብለን ያም ብድግ ብሎ ያም ብድግ ብሎ እዚህ መቶ አያወራም። ሽብኪ ማባረፍ እና ዝም ብለን አይደለም እዚህ ጋር የምናወራ። በውስጥ ተወያይተንበት ምን ማድረግ እንዳለብን አሽራ አሽራ ምን ማውራት አለበት ምን ሀሳብ መስጠት አለብን ብለን አውርተኑ ቀርተኑ የተወሰነ ሀሳብ ለእነሱ የሚሆነውን ሀሳብ ቆርጠኑ ወደ እነሱ እንልካለን ማለት ነው። ሁሉም ወይም ሃይሚ ጋ ልከን ብሩኬ ጋር የምናስቀረው አይደለም። የአንዱን ሀሳብ ብሩኬ ጋር፣ የአንዱን ሀሳብ ሃይሚ ጋር፣ የአንዱን ሀሳብ ሀብቴ ጋር፣ የአንዱን ሀሳብ ደግሞ መለኛ ጋር፣ የአንዱን ሀሳብ ፍጼ ጋር፣ እንደዛ ያደርግን እየበታተነ ነው የምንልከው። ዝም ብለን ችግር የለም ጋ የምንለፍበት እዚህ ጋ ደግሞ እዚህ ጋ የምናመጣበት ቀላል ነው። ማምጣት እኮ እኔ ጥያቄ እሱን አምጥታችሁ እዚህ ጋ መጥቶ በቃ የሁሉም መሳብ ያዳምጡ ችግር እንጂ ሌላ ጭንቀት፣ ሌላ ችግር የለበትም። ተነጋግረንበት እሱን መስጠት አልችልም። ገባሽ እኔ ወይማ ኦፕሽን ደ ለኖት እኔ ልንገራት ማለት ነው፣ አስረዳት ማለት ነው። ትዩልሽ ይመስለኛል እነ ሚሚ ከድሮ ጀምሮ ቤታቸውን ሲከፍቱ በሚሰራው ቪዲዮ ላይ የራሳቸውን የግል አስተያየታቸውን ይሄ ነገር ይደርሳቸዋል፣ ይሄን ነገር ደግሞ እርስ በራሳችን ተወያይተን እናወርደን እንፈተዋለን ብለው የሚሉትን ሀሳብ ነው እዚህ ጋር የሚያወርድ እንደሌላው ቤታቸውን ከብተው አይሳደቡም፣ ኦዲየንስ አይዘቀዝቁም። ሁሌም ግን በሚሰራው ቪዲዮ ላይ የግል አስተያየታቸውን ይሰጣሉ፣ እርስ በራሳቸው ያወራሉ፣ እርስ በራሳቸው ይመካከራሉ። ያንን ነው የሚያደርጉት ሁሌም አንቺ እዚህ ጋር ታወራላችሁ፣ ሁሌም ታወራላችሁ፣ አይደግማችሁም ወይ ያሻቸው ማለት ነው። እነሱ ደግሞ የግል የራሳቸውን አስተያየታቸውን ነው የሚያወሩት። የሚሰማው ይሰማል፣ ተቆርጦ የሚሄደው ይሄዳል። ኦዲየንስ በራሳቸው ተግባብተው የሚያወሩት የሚመካከሩት፣ የሄደውም ደግሞ ለእነሱ ይደርሳቸዋል። የተባሉ ዩቲዩበር ያላቸው እየቆራረጡ የድምጻቸውን ይወስዱታል። እንደዛ መሰለኝ። እኔም ቅርብ ጊዜ ነው በእርግጥ እዚህ ቤት መግባት የጀመርኩት። እንደዛ ነው የሚያደርጉት። ሌሎኞቹ ቤታቸውን ይከፍታሉ፣ ከሊንዳረ ከሊንዳሎ ይሳደባሉ፣ እንደዚህ ያደርጋሉ። እዚህ ቤት ግን ባዩት ልክ ባየተለቀቀው ቪዲዮ፣ ቀን በቀን ቪዲዮ ይሰጣል። በተለቀቀው ቪዲዮ ባዩት ልክ የራሳቸውን ሀሳብ የራሳቸውን አስተያየት ስ በራሳቸው ያወራሉ፣ ይጫወታሉ። እንደዚ ነው ማሬ፣ ምንም አይደክማቸው እና አብሽር የለ እኔ በተረዳሁት ልክ ነው። እንደዛ ለሽ እህቴ፣ አንድ የልንገርሽ ደግሞ እህቴ ደግሞ በስነ ስርዓት መልስ ስላላገኛችሁ ለኦዲየንሱ መልስ ስላልነገር ስላልሰሙ ነው እንጂ፣ በስነ ስርዓት እንደሚሰሙን ሙሉ ለሙሉ እኔ በሃይማኖቴ ቀልድ አላውቅም፣ ወላሂ ነው የምልሽ። በስነ ስርዓት ይሰሙናል። እኔ ስለማቅ ነው ይሰሙናል፣ መልስ አይሰጡም፣ መልስ አልሰጡሽም፣ አልሰጧችሁም ነው ለምን ጥያቄ ገብቶኛል። እኛ ደግሞ መልስ እንዲሰጡን አይደለም። አዩ መልስ እንዲሰጡን አይደለም። ሰምተው የሰሙትን ይስሙ፣ የተገቡትን ይተጉ። ግን እኛ የልባችንና መልስ አንፈልግም። የሆዳችንን ይስሙን ብቻ ጆሯቸውን ኮርኩረው፣ መልስ መለሰ አልመለሰ፣ ጠቀማቸው አልጠቀማቸው፣ በስነ ስርዓት ይሰሙ ይሰሙ ነው። ለመሰለች እዚህ ጋር መስራት ይሰሙ ያዳምጡን ነው ጥያቄ በቃ ይህኔ። ሌላ ነገር እኮ አላልኩምን እኔ ሌላ ነገር አይደለም፣ አይደለም። ይኸውልሽ ይህ ስሙ። አሁን እኮ አቢባ ራሱ በስነ ስርዓት አስረድታሻለች። ምን እንደሆነ ታውቂያለሽ። የግድ እነሱ እኛን የስሙ አደለም። እኛ የራሳችን ሰው የራሱ የራሱ ሙድ አለ፣ የራሱ ብን። አሁን ሁሉም አሁን እዚህ ቤት አንቺ እንዴት እንዳልተረዳሽ ነው እንጂ የራሳችን ይሄ በቃ ቤት ሀ ብሎ ይሄ ቤት ሲከፈት በዚህ መልኩ ነው የተከፈተ። ለማስታረቅ በቻልን አቅም የተጣሉ ልጆች እንደዚህ ምናምን በተቻለን አቅም እናሳርቃለን፣ በቻልን አቅም ማለት ነው። እነሱ ላይም ደግሞ ቪዲዮዋቹ ላይ ማውራት እኛ ጠዋትን ቢሆን ቀን ቢሆን ከጠዋት እስከ ማተን ቢሆን እናወራለን። ምክንያቱም የራሳችን ነው በቃ። ሰውን አንነካም፣ እነሱንም አንሳደብም። ታውቂያለሽ ማንኛውም ሰው ማንኛውም ሰው ጋር መሄድን የሰውን እንትን አንነካም። ተግባባን። እዚህ ጋር ያለን የራሳችን በቃ የራሳችን እንትን ነው። በቃ ባህሪ እንደ አንድ ሰው ያለ ባህሪ ያለ አይደለም። እንደ ባህሪ ቁጠሪ፣ የራሳችን ባህሪ ነው። ይሄ እንደ ባህሪያችን ነው ብለን ብዬ ላስረዳሽ ይሄ ምንም ይስሙ አይስሙ ግድ አይሰጠንም፣ ግድ አይሰጠንም ይስሙ አይሰሙ ግድ አይሰጥንም። እሺ፣ እናመሰግናለን። ሌሎቹም እንደዚህ አይነት ጥያቄ ከሆነባችሁ እኛ እነሱ ሰሙ አልሰሙ ሰሙ አልሰሙ ለእኛ ምንም አንድ ግድ አይሰጠንም። አሁንም ወቀው ራሳችን አለ እራሳችንን የምናስኬድ ልጆቻችን እንዴት አድርገን እና የምናስተካክል በውስጥ ሁሉንም ነገር አስተካክለን እ የምንመጣ ማለት ነው። ያንን ነገር እና አስተካክለን ሁሉንም ነገር ይለቀቃል። ግሩፕ ላይ ሁሉም አስተያየት ሰጥቶ ቪዲዮ የሚቆራረጠውን ይቆራረጣል። የማይቆራረጥ እስቲ ዝም እና ያንንን ነገር አስተካክለን የምናደርሶ እናደርሳለን ማለት ነው። አሁን ድጋሜ ይሄ ጥያቄ ከፈጠረባችሁ ለእኛ ምንም ችግር የለው። እኛ እኛን እንትን አታደርጉ። ማምጣት ቀላል ነው፣ ማጥራት ቀላል ነው፣ እንጠራለን። ግን ደግሞ እኛ እዛ ቦታ ላይ አልደረስንም። የቻልነውን ይሄ ሰው በቃ ያውራ ብለን ያመንበት ሰው ያንን ሰው ሪከርድ ቀርተን እንልካለን። በውስጥ ይሄ እንደዚህ ነው ለሁሉም እናዳርሳለን። ለአንድ ሰው ብቻ አይደለም። ለአንድ ሰው ተልኮ ለአንድ ሰው አይቀርም። ማን ትክክለኛ መንገድ ያለ ነው እኮ እኛ ተደብቅን አይደለም እየወራ ነው ያለው። ጉሩብ ላይ ቢሆን ይሄ ነገር ግሩብ ላይ ቢሆን እንዴት በጉሩብ እንደዚህ ጉሩብ ማን ያያቸዋል? ወይም በወሳብ ወይም በኢሞ ወይም በሚሴንጀር አይደለም፣ እያወራ ነው ያለ እዚህ ጋ አደባባይ ላይ ነው ያለ፣ እያወራ ነው ያለው። ልክ ነው እና ማንንም አነካም የማንንም ቤት አንነካም፣ እነሱንም አንነካም። ፎታችሁ የምትዘቀዘቀ ብሎ ሰው አንሳደብም። በራሳችን ቪዲዮ ላይ በቃ እየተጫወን ሙድ ያስከፈለኝ ሙድ እያያዝ እርስ በራሳችን ደግሞ ወይም ሌላ ወይም ሃይቢባ ማንም ቢሆን እርስ በራሳችን እንደማመጣለን። አንዱን አንዱ ያዳምጣል፣ አንዱን ሲያከብር አንዱን ሰው ያዳምጣል ማለት ነው። አሁን በዚህ በዚህ አጋጣሚ በጣም ነው የምወዳቸው እዚህ ቤት ያለው ሁሉም በጣም ነው የሚያከብሩ። እኔ ሳወራ ማንም እኔ እንዲያወራ ይፈልጋሉ። እኔ ሳወራ ማንም እኔ፣ ዝም በሉ ካልኳችሁ ራሱ ዝም ነው የሚሉ። በዚህ አጋጣሚ ወዳቸዋለሁ፣ አከብራቸዋለሁ። እንዳትከፉ፣ እኛ እንታዋወቃለን። ዝም በሉ የምንለው አዲስ የመጣ ሰው አንከለክልም፣ ማስወራትም ማተውም ሌላ ሰው አናካም እርሰ በራሳችን ግን ዝም በይ ዝም መባይ መባል ይሄ የራሳችን እንደ ህታችን እንደ ህታሞች ነው የምንቆጣጠሩ፣ እንደ ሌሎቻችሁ እንዳይመስላችሁ። እኔ በራሴ ተራ ለምን አላወራም፣ እኔ በራሴ ተራ ለምን አላወራም የሚባል የለም እዚህ ቤት። የፈለገው የልቡን አውርቶ ይወጣል ማለት ነው እና ሀሳባችን አንድ ስለሆነ ሀሳባችን አንድ ነው። አንድ ሰው ካወራ የሚቀየምበት እኔ እሷ ተናግራለች የሚባል እሷ ታወራለች እኔ ለምን አላወራም፣ የሚባል ቤት አይደለም። ሀሳባችን አንድ ስለሆነ በአንድነት ነው እኛ የምንሄደው። ለምን አከሌ አላወራም፣ ለምን አከሌ እንደዚህ ያደረገች፣ ለምን አከሌ አወረደች፣ ለምን አከሌ እዛ ላይ ቁጭ ብለች፣ የመባል ነገር የለም። ማንኛውም ሰው ይገባል፣ እንሰጣለን። መግባት የማናውቀው ሰዎች ጠይቀን ነው ነው የምናስገባው። ካጠፋው ይቅርታ በዚህ አጋጣሚ ሁላችሁም አመሰግናለሁ። ወዳችኋለሁ። በጣም ነው ማከብራችሁ። በጣም ነው ወዳችሁ ውድ እህቶቼ ሞኮራባችሁ ኮሜንት እስካሁን እኮ ያወራ ነው እንትን ነው ኮመንት ላይ ተጻፈው። እስካሁን ለማን ነው የለፈለፋችሁት እና ከታች ጋ ያላችሁት መጀመሪያ አልሰማችሁም ነው። ይሄ ጥያቄ እኮ እስካሁን እየተወራ ነበር። ላይፍ አሁን ማለት ነው እናንተ ማለት ነው። ቅድም የገባችውም አሁንም በኮመንት የሚያወሩት እናንተ እንደዚህ ከምታወሩ ገስት አምጥታችሁ እዚ አምጥታችሁ ለምን አታስረዱም? ለምን አታወሩም? ማለታቸው ነው። ግን እኛ እነሱ ማለት ነው ሳንሌክም ራሱ እዚህ ራሱ ይሰሙናል፣ ግን ሰምተው ተግባራዊ እያደረጉን አይደለም። ነው፣ ሰማችሁ? አይደለም ተግባራዊ እየሆነ አይደለም። ለምን እየሰሙን እየቀለዱብን ነው። በኛ ላይ ማለት ነው እየተጫወቱበት ነው። ለምን መሰላችሁ? እውነቴን ነው። በጣም ነው የተሰማኝ ዛሬ። ለቃላቴ አጠቃቀም ይቅርታ አድርጉ። ጨረቃ ፋምሎች መወዳችሁ፣ ዩቱበሮች ሳይሆን ጨረቃ ፋምሎች መወዳችሁ፣ አይላቪው ለራሳችሁ ሳትኖሩ ለሰው ምትኖሩት፣ ሁለቴን ነው የምላችሁ። ግን ዛሬ በጣም ነው የተሰማኝ ዛሬ በተሰራው ነገር በጣም ተሰምቶኛል። እንደ ዛሬ ተሰምቶኝ አያውቅም። ሶስት ሁለቴ ነው የተደጋገመው ይሄ ነገር። መጀመሪያ ቢደገም መጀመሪያ እንደዚህ ነገር ይለፍ ብለን አሳልፈናል ለመጀመሪያው አልፈዋል ብለን ዝም ብለናል። ግን አሁን ዛሬ ማይደረግ ነገር ነው ያደረጉት። ሁነቴ ነው ላይፍ እዚህ ደራሴ ራሱ ፍጼ ማንም ይሁን መታው ማስረዳት እኔ በጣም ነ የተናደድኩት። እውነቴ ነው ማታችሁ እንደሆነ ብሰሙ ጥሩ ነው። በጣም ነ የተቀጠልኩ እንደራሴ እንደ ጨዋታ ነው የተጫወቱት በእኛ ላይ ማለት ነው። እንደዚህ ማድረግ የለበትም። እኔ እንደራሴ ስንት የሌላ ዜጎች እንትን እያልኩ እየለመንኳቸው ስንት ነገር ዛሬ ብሩኬ ስንት ገባ ዛሬ ሀይሚ ስንት ገባች እያልን ነው በየእርፍቱ ስንሄድ እንትን የምናስሙላችሁ። ምን ለምንድን ነው የምትቀልዱብን? ባለ እንደ ሰው አይደላችሁም እንዴ? ለሰው ማሰብ አለባችሁ። እውነቴን ነው። እኔ በጣም ተሰምቶኛል። እኔ በጣም ነው የተሰማኝ። እንዴት ሴት ናት? ሴት ሆናችሁ ሴት ናት ደግሞ ይሰማታል ብለው ብሩክ እና ሃይሚ ደግሞ በዛሬው እኔ በብሩክ እና በሃይሚ ደግሞ በዛሬ የማስተላልፈው ነገር ጨረቃ ፋምሊዎች ለምን መሰላቸው ሁሌ የምናገረው በቃ ሌላ ነገር ሳይሆን ሃይሚ የምታውቀው ነገር የለም ብሩክ የሚያውቀው ነገር እንደሌለ ነው የምናውቀውን ዝም ብለው የሚያውቁት ነገር እንደሌለ ነው ያሳዩን ማለት ነው ግን ስንት ነገር እኔ፣ እንዴት ነው አባትና እናትን የምትቀልዱት? ነው እኔ እንዴት አባትና እናት፣ ዛሬ እንዴት ነው የዋለው ሚዲያ አታዩም እንዴ? አይናችሁ የለም እንዴ? እኔ በምንም ነገር እናቴን አልቀይርም፣ በሚሊየን አልቀይራትም። በፈለገ ህይወቴን እንደዚህ ጎር እንትን እላለሁ እንጂ በእናት ያልቀልጥም፣ በአባት ያልቀልጥም። እኔ እንዴ እናትሽ ወደታች ስታይ፣ አባትሽ ወደታች ስትር ነው ይህን ነገር ያደረሱት ማለት ነው። ምንድን ነው ምን የምን መጨማለቅ ነው መጀመሪያው እኮ ጥሩ ስራ እየሰራችሁን ጥሩ ነገር እያሳየችሁን እንደሆነም ስንት ሰዓት ነው መጡ ምን እዩ እያን ነው እያየን የነበረው ግን አሁን እየሄዳችሁበት ያለው መንገድ በጣም ትክክል አይደለም ብሩኬና ሃይሚም ተመለሱ እርስ በራሳችሁ ተመካከሩ ሶስተኛ ወገን አታስገቡ እናንተ አሁን አስራ ስምንት አመት ማለት ትልቅ ነገር ነው ትልቅ ነገርም አስባችሁ የምደርሱት እየደረሳችሁትም ነው፣ ደግሞ እያየንም ነው፣ ተግባራዊ እያደረጋችሁት ነው። ግን በንግግር ብቻ ማይፈታ ነገር ለምንድን ነው አትፈቱም? ነው ብቻችሁ ሆናችሁ ከካሜራ ጀርባ የሚመጣው ነገር ፈታችሁ፣ ለምን ለእኛ ደስታችሁን ማታሳዩት? ነው ደግሞ ከዚህ በላይ ከሁለት መቶ ሀምሳ ሺህ በላይ ከልደቷ በላይ የሚገኝ ነገር አለ? ልደቷን እንደዚህ ያበላሻችሁ፣ ዛሬ ደግሞ ሁለት መቶ ሀምሳ ሺህ እኛ እንቅልፋተን ወደዚህ ወደዚህ የሆነ እንትን ያለውን ዛሬ እንቅልፋተን እንትን ያለው የሆነ ኬክ ብጥ አድርጋችሁ ለእኛ የምታሳዩ፣ እውነቴን ነው፣ በጣም ነው በጣም ነው የተሰማኝ። ግን ዛሬ ማለት ነው የጨረቃ ፋሚሊ፣ እንደኔ የተሰማችሁት እንደኔ እንትን ያላችሁት በኮመንትም ይሁን በምን ሆን አሳያችሁ፣ ለእነሱ ማለት ነው አድርሱላቸው፣ መተው ይቅርታ ይጠይቁ። ፊዳ ባልተን ነው እናት አባት ተዘግዝቆ ነው ያገኙት። በቀልድ አይደለም እውነቴን ነው። በቀልድ አይደለም። በቀልድ የተገኘ ነገር አይደለም። አትጫወቱባት። ሴት ናት። ምንም ይሁን ስራም ይሁን ምንም ነገር ይሁን በእሷ ላይ አትጫወቱ። እውነቴን ነው። በእኔ በጣም ያስጠላኝ ላይላ በሁለቱ ፓርት ሆነች ለመውራት ሞክር ሲሜታ ያትኝ እኔ በሁለቱም ነው በሁለቱ ስታ ያለሁት የሚሰሩት ስራ ጥሩ አይደለም። በቃ እና ከታች ታች ደግሞ ኮሜንት ላይ ያላችሁ ከታች ኮሜንት የጻፋችሁልኝ ነበር ጎመላ ተጭኝ እንትን ብለሽኛል። ያ ነገር ያ ነገር ማለት ነው አሁን አይደለም። ለምሳሌ ይምጡን ቢባል አስተያየት እንሰጣለን ቢባልም ራሱ አሁን አይደለም። አሁን ይረጋጉ። ከተረጋጉ በኋላ እንደ ሀሳብ እንደ አስተያየት እንዳይ መጥፎ ነገር እንዳይሰሩ እንደ ሀሳብ እንናገራለን። ግን አሁን በዚህ ጋጋታ ኑ እዚህ ላይቭ ተቀመጡ ማለት ሌላ ነገር ነው። እንዳታስቡትም ደግሞ ኮመንት እየጻፋችሁ